አሰላሙ አሌይኩም ወራህመቱላ በረካቱ፣ እንዴት ናችሁ? ሰላም ናችሁ? ይኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ያው ቲክቶክ ላይ የመታቆኝ ልጆች የውፍረት ሚስጥር ምንድን ነው፣ በጣም ወፍረሻል፣ እኛ ማወቅ እንፈልጋለን፣ ሚስጥሩ ምንድን ነው ብላችሁ በጠየቃችሁኝ መሰረት ዛሬም ቪዲዮ ይዤላችሁ መጥቻለሁ እና አብራችሁኝ ቆዩ እና የሚያስፈልገን አምስት ነገር ነው። እዚህ ጋር እንደምታዩት ወተት አዘጋጅቻለሁ እና አጃ ቀርፋ ፓውደር እና ሙስ እሱን ያዘጋጀሁትኝ፣ እና እኔ ለራሴ ሰርቶልኝ ስላየሁት ነው ለእናንተም የማጋራችሁ ማለት ነው። ሚስጥሩም ይሄ ነው እና ከማብሰሌ በፊት እዚህ ጋር እንደምታዩት ቴምሩን ነው እየቆራረጥኩ ያለሁትኝ። ያው አነሳ አነሳ አርጌ እየቆረጥኩት ነው አንድ ላይ በኋላ ላይ ለመመገብ እንዲመች ማለት ነው። እና እዚህ እንደምታዩት እየከታተፍኩኝ ነው። በመቀጠል አበስላለው ማለት ነው። እና ያው እዚ ከትፌ ጨርሻለው። አብራችሁኝ ተከታተሉ እና እዩት በደንብ በኋላ ላይ እናንተ ተጠቅሙት። ተጠቅማችሁ በጣም ጥሩ ውጤት ነው የምታገኙበት ማለት ነው ልክ እንደ እኔ። እና እዚ ጋር እንደምታዩት ወተቴን ጣርኩኝ መጀመሪያ። ያው እኔ አንድ ብርጭቆ ነው የሚደረገው ግን እኔ መጠኑን ስለማቅ ዝም ብዬ አድርጌበታለሁ ማለት ነው። ከዛ በመቀጠል ትንሽ ሞቅ ካለኝ በኋላ እንደምታዩት አጃውን ነው የጨመርኩት። ያው በየቤቱ አለ፣ ይሄ መዳም ቤት የምሰሩ ልጆችም አለ እና እሱን የጨመርኩት አራት የሹርባ ማንኪያን ያደረኩት፣ እናንተ በፍላጎታችሁ ማድረግ ትችላላችሁ እና ያው ትንሽ እስኪን ተከተቀ ጠብቅ እና እንደምታዩት ቅርፋ ፓውደር ነው ያደረኩት። ትንሽዬ ማንኪያ ያው ለቃና ነው፣ ደስ ይላል ሲበላ። ያው እኔ ብዙ አላበስለውም። አንድ አስር ደቂቃ ነው እንደዚያን ተከትኳለው። ብዙ ሙትት እስከሚል ድረስ አልጠብቅም። ምክንያቱም ጥቅም አለው። ጉልበትም አቅምም ነው። በዚህ አጋጣሚ ወፍረት ብቻ አይደለም የሚሰጠው ማለት ነው። እና በተደጋጋሚ ከተጠቀማችሁት ጠዋት ላይም ሆነ ማታ ላይ በጣም አሪፍ ነው። ከዛ ቴምር፣ ቴምሩን ቅድም ንጨመርኩኝ በጣም ቀላል ነው እና ኔግን በተደጋጋሚ በቃ አሁን ሱስ ሆኖብኝ ሁሉ ያው ከወፈርኩ በኋላ ራሱ እየተመገብኩት ነው። ምክንያቱም ደስ ይለኛል። በቃ ሱስ ሆኖብኛል ነብኛል ማለት ይቻላል እና እዚህ እንደምታዩት ደረሰ። አንድ አስር ደቂቃ እንዳልኳችሁ ያን ተከተኩት ሙዙን ያው ምንድነው ቴምሩን መጨረሻ አካባቢ ላይ ነው። እሺ ሊወጣ ሲል ትንሽ ያው አንድ ላይ እንትን ይላል። ለስለስ እንዲል ማለት ነው እና በዚህ መልኩ ሰሐን ውስጥ ካደረኩ በኋላ ሙዟን ቆራርጬ ከላይ እንደዚህ ጣልጣል አድርጌ ባታለሁ። በዚህ አጋጣሚ እንደዚህ መብላት የሚፈልግ ያው ጃዝ ሆኗል ያው መብላት ይቻላል። እኔ ግን እንደዚህ እንደምታዩት እንደ አጥሚት ነው። እና ስበለውም እንዳይከብደኝ እንደዚህ አጥሚት ነው አድርጌ ፍጭት ታደረገውና ከዛ በዚህ ሁኔታ ነው ሲሆን የምጠጣው ማለት ነው። ምክንያቱም ለእኔ በቃ ተስማምቶኛል። ስጠጣውም ቀለል ይለኛል ሆዴ ውስጥ ያ። እንደገና ደግሞ በማንኪያ መብላት ትችላላችሁ፣ እየቅድሙ እንዳያችሁት ማለት ነው። እና በጣም አሪፍ ነው፣ ቀለል ይላል። በተለይ ሲፈጭ ልክ እንደ አጥሚት ነው የሚሆነው ከሙዙ ጋ አንድ ላይ ሲፈጭ በጣም ደስ ይላል። ለእኔ ግን ተስማምቶኛል። ያው እንደምታዩ ትንሽ ወፈር እያለው በፊት እንደምታውቁት ቀጠን ያልኩ ነበር። በነገራችን ላይ ያው ይሄ በጣም እንትን አለ። በዛሬ ደግሞ ጥቅም አለው፣ ጤናማም ነው ተጠቃሚ